ማለት ረስቶ ካረደ መብላት ይቻላል? አይቻል። የታረደን ከመብላት መስፈርት አንዱ ቢስሚላህ ማለት ማን ረደመ ወደ ፈርድ ስም ላ ይተኩም ስትቆርድ ደም ካፍል ያፈሰሰን ነገር ተጠቅመህ ተቆረጽ ታረድክ ስታርዱ ቢስሚላህ ካልክ ብላ ብለው መፍሁሙ ቢስሚላህ ካላልክ አትበላማ። ይሄ በኢማም አሕመድ መድሀብ መሰረት ነው። አንዳንዶች እነ ሻፊዒ ሌሎችም በመሰረቱ ሙስሊም የሆነ ሰው በልምድ ቢስሚላህ የሚል ሰው ድንገት ረስቶ ከሆነ ችግር የለውም ብሏል። ነገር ግን ኢማም አሕመድ መዝሀብ ጠንከር ያለን። መርሳት ይቅር የሚባልበት ሁኔታ አለ። ወንጀለኛ አያደርግህም። ቢስሚላህ ሳትል በማረዶ ወንጀለኝነቱ ይቀራል፣ ግን የበላኸው ያረድከው ነገር አይሆን። ሌላኛው ጥያቄ ሴት ልጅ ከባሏ ውጪ የሆነ ቤተሰብ ሲሞት ሶስት ቀን ሀዘን ይፈቀድላታል በምን መልኩ ነው ሶስት ቀን በሀዘን የምታሳልፈው የጌጥ ልብስ መልበስን በመተው ሽቶ መጠቀምን በመተው መኳኳልን በመተው ሶስት ቀን ይፈቀዳል። ከባል ውጭ ባል ከሆነ አራት ወር ከአስር ቀን ይፈቀዳል። ከባል ውጪ ሴት ልጅ አባት ጋር ቢሞት፣ ወንድሟ ቢሞት ሀዘን ላይ ሆና ቆዝማ መቀመጥ የተከለከለ ኡሙ ሐቢባ የነቢዩ ባለቤት ሽቶ ተቀብተዋል ሽቶ አምጡልኛሉና ክንዳቸውን ሽቶ ተቀብ ይህን ያደረግኩት በቤተሰብ ሞት ሳላዝን ቀርቼ አይደለም። ወንድሟ የማባት አሁን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ሴት ልጅ ባሏ ሞቶ ካልሆነ በስተቀር ከሶስት ቀን በላይ ማዘንን ከልክለዋል። አመቱን ሙሉ ማዘን ለወራት ማዘን የአረፋ ጊዜ ላይ ቤተ ለማጽዳት ቤተ ለማደስ ሀዘን ነው ብሎ በሀዘን ተውጦ መቆየት ነው ቆየ የተከለከለ ለሴት ልጅ አራት ወር ከአስር ቀን ባሏ ከሞተ የቤት ልብሶችን መተው ቅንጦትን መተው ይወደድላል። እዛ ውጪ ግን የሞተው አባትም ይሁን እናትም ትሆን እህትም ትሆን ማንም ይሁን ማን ሶስት ቀን ሀዘን መግለጽ ይቻላል። ይሄም ከልክ በላይ በማንተሽ የያዘነው ጉርጉሮዎችን በመቅጠን በማውረድ አለ ተሰብሰ መልኩ ሀዘን ሰዎች ያውቁታል። ሀዘን ተመርጦ የሚደረግ ነገር ነው። የሀዘን ምልክቶች አሉ፣ ከደስታ መራቅ፣ ጨዋታን መቀነስ፣ ሳቅን መተው፣ መተከስ መሰል ነገሮች ይሄም ከቀደር በማይጋጭ መልኩ ትርፍቃል መናገር በሌለበት መልኩ መሆን አለበት። ከሐጂ የመጣን ሰው መዘየር እንዴት ይታያል? ችግር እንኳን ደስ አለ ብሎ መዘየር ችግር የለም። እሱ ራሱ ደግፎ መብላት ይቻላል። እዚህ ላይ በተወሰነ መልኩ ኩ ኺላፍ ያለ እሱም ቢሆን ለሹክር ከሆነ ለጉራ ለዝና ለታይታ ሳይሆን ለሹክር አላህን ለማመስገን ከሆነ ይሄ ላይ በተወሰነ ኩ ኺላፍ አለበት። በግርፈት ታውል ነው ፈቅዳ ሌሎች ይሁን እንኳን መሰላማት አላህ ይቀበለው ብሎ ሄደው መዘየር ችግር የለም። ግን መጋነን የለበት ግዴታ ተደርጎ መቆጠር የለበት። መጥቶ ያልጠየቀውን ሰው ናቀኝ እኔ ሄጄ መጠየቅ አለብኝ ካልጠየቁት ይቆጣል በሚል መንከት መልኩ መሆን የለበት። ብር ነው ከመልካም ሥራ ዘመድን ጎረቤትን ጓደኛን ከመጠየቅ ይቆጠራል። በመልካም ሁኔታ ከተደረገ ችግር የለው፣ አብሮት ሌላ ኮተት እስከሌለ ድረስ። ስለት ከገባን በኋላ ያልነው ነገር ካልተፈጸመልን ስለታችንን መተው ይቻላል? አዎ ያሰብነው ከተሳካ ነው፣ የታመመው ከዳን የታቀደው ከተሳካ ስለት መውላት ግዴታ። ከቀረ ነገር ካልተሳካ ስለትም ይቀራል። ከእለታት አንድ ቀን ከተሳካ ያማድረግ ግዴታ ይሆናል። ጠንቋይን የገደለ ሰው አጅር ያገኛል የሚለው ነገር እንዴት ነው? ትክክል። ጠንቋይን መግደል ትልቅ አጅር አለ። ነገር ግን ግለሰብ ሰባት ነው፣ መንግስት ነው የሚገድለው፣ መንግስት የወከለው ዳኛ ነው የሚገድለው፣ መንግስትን ያስፈቀደ ሰው ነው የሚገድለው። የወንድም ይሁን ሴት ጠንቋዮች፣ ድግምተኞች በሰሃዊ ዘመን ተገድለዋል። የጠንቋይ ቅጣቱ በሰይፍ አንገቱን መቅላት ነው የሚል ሐዲስም አለ። ግን ግለሰብ ሰባ ያደርገው፣ ሸሪዓ ፍርድ ቤት ተኬዶ ዳኛ ፖሊስ መጥቶ ነው የሚደረገው እንጂ በየቦታው የቤት መሳሪያ አቀባብ ላይ ይዘ ጠንባይ የተረጋገጠን ሁሉ አናቱን በለግረ ለማት አ ይህ ፈውባን አይቻልም። ግለሰብ የቅጣት እርምጃ አይወስድም። የህግ ከለላ ያስፈልጋል። የጁሙዓ ቀን ዝሁር ሶላትን ቤት ውስጥ ለመስገድ መስጊድ የሄዱት የጁምዓን ሶላት ሰግደው እስኪመለሱ መጠበቅ አለብን ወይ? የታመመ ሰው መሰል ዑድር ያለው ሰው ምክንያቱ ወዝሩ ተቀርፎ መስጊድ ሄጄ ልሰግድ ላል እችላለሁ ብሎ የሚጠብቅ ሰው ከሆነ ነው የሚጠብቅ እንጂ ሄጄ ልሰግድ እችላለሁ የሚል ተስፋ የሌለው ሰው ወቅቱ እንደገባ ይስክድ ትንሽ አሞት የቀረሰው ይጠብቅ እስከ መቼ መስጊድ እስኪሰገድ ድረስ ምናልባት መሀል ላይ ሊችል ስለሚችል በዚህ ምክንያት ነው እንጂ ዝሁር ሳይሰገድ አይሰገድም የሚባለው እንደማይሄዱ በእርግጠኝነት የሚያውቁ በፊተኛው ላልሙሄድ የወሰኑ ሴቶች ወቅቱ ከገባ ቢሰግዱ ችግር የለውም። ነገር ግን አንዳንድ ጊዜ የጁማዓ አዛን ቀደም ብሎ ሊባል ስለሚችል ወቅቱ ገብቷል አልገባም የሚለው መረጋገጥ አለበት። መስጂድ ከሞላ በኋላ መንገድ ከሌለ ከኢማሙ ፊት መስገድ ይቻላል? ከተቸገሩ ይቻላል። ከተቸገሩ ሌላ መቆሚያ ካጡ በግራ በቀኝ በኩል አልፎ መሄድ ይቻላል። ከኢማሙ ትይዩ ወይም ቀጥታ ኢማሙ ከሚቆሙበት መራቅ መጠንቀቁ የተሻለ ካፊርን እርዳታ መጠየቅ ይቻላል? ዲንህን ማን እንደማያዋርድህ ከሆነ መተው ግን የተሻለ ነብይ ሰለላሁ ዐለይሂ ወሰለም የተቡክ ዘመቻን ሲሄዱ ሰፍዋን የሚባል ሰው መሳሪያ ነገር ግን መራቁ የተሻለ ነው። የሰው ሀቅ ያለበት ወይም የወሰደ ሰው ለባለቤቱ ዝም ብሎ ሳይናገር ቢመልስ እንደመለሰ ይቆጠርለታል ወይንስ የምን ገንዘብ እንደሆነ መናገር ይኖርበታል? መናገር ይኖርበታል። ገንዘቡ መመለሱ ብቻ ሳይሆን መሀል ላይ ከገንዘቡ ማግኘት ያለበትን ጥቅምም ስላሳጣው ተጨማሪ ክፍታ ያስፈልገዋል፣ አቦታ መጠየቅ ያስፈልገዋል። اللهم ኢላ መንገሩ ከፍተኛ ችግር ሙሀቅት የሆነ ችግር ያደርሳል ከተባለ ይሄኔ በሁለተኛ ደረጃ ዋና የሚታየው መመለስ ነውና ከመለሰ።

መናገር ነው ያለበት። በድምፅ ማስተማማት የማይችል ሐጃው ይሄኔ አው መቅቡል ይሆናል። ተርቶ ማስተማማት የማይችል ሰው ያጨበጭብ፣ ኢሻራ ቢያሳይ ችግር የለው። በተረፈ ማጨብጨብ የሴቶች ባህሪ ነው ስራ ነው። ለእነሱም በልክ በመስፈርት ነው የተፈቀደው። ልጆች በምን ሁኔታ ነው አባት ወይም እናትን የሚመስሉት? ወንድ እንዴት ይወለዳል? ሴት በምን ሁኔታ ነው ሴት ሆኖ የምትወለደው? ያው ስራ ነው የሀብሊ ምን የሻው

የተነገረ መንገድ አለ። ሰው ባን እንደተናገሩት አንዳይ ጉዲ ነቢ ጋር አይ ሰላተ ሰላም መጥቶ ያ መሐመድ አላቸው። አንተ መሐመድ አላቸው። ሰው ባን ሊወድቅ እስኪቃረብ ድረስ ገፈተርኩታ። ምን ነው ሲለኝ ያ ረሱላህ በላልኩ ወደ ለምን መሐመድ ትላለህ? ነቢ አይ ሰላተ ሰላም እንደ ተራ ሰው እንደ ተራቸው አላልኩት እኔ ምጠራው አባተና ተባቱ ለስም ነው አላቸው ከዛ ነብያ ሰለላሁ ዐለይሂ ወሰለም ታጋፍተው አው መሐመድን ወላጆች ያወጡልኝ ስም ምን ፈለግ ካሉት ጥያቄ የጠየቃቸው የመጣሁት ስለ ልጅ ልጠይቅህ ነው አላቸው መቼ ነው ወንድ የሚሆነው መቼ ነው ሴት የሚሆነው ብሎ ሲጠይቃቸው የሙስሊም ዘገባ ላይ የወንድ የዘር ፈሳሽ ከሴት የዘር ፈሳሽ ከበለደ ወይም ደግሞ በቡኻሪ ዘገባ ከቀደመ አዝከራ ቢኢዝኒላህ አድከራ ወንድ ይተካሉ፣ በአላህ ፈቃድ። የሴቷ ያደርፈሳሽ ከበለጠ፣ በአንዳንድ ዘገባ ከቀደመ ሴት ይተካሉ ይላል ዘገባ። ነገር ግን የአይሻ ሐዲስ ላይ የኢብን መስዑድ ሐዲስ ላይ ሦስተኛ ሌላ አማራጮችም እንዳሉ ተነግሯል። መብለጡ ብቻ አይደለም የሚታየው መቅደሙም ጭምር ነው። መቅደሙ ብቻ አይደለም መብዛቱም ጭምር ነው የሚሉ ሪዋያዎች አሉ። ነገር ግን ሐዲሱ ላይ ምን ተብሏል። ብኢዝኒላህ ተብሏል። ቁርአኑ ላይ ምን ተብሏል? የሀቡ ተብሏል። ለዚህ አንተ ሰበቡን አድርሰህ አግብተህ ከአላህ የሚሰጥህን ጠብቅ። ከአላህ የተሰጠ ሁሉ ሂባ ነው። ስትወዛ ወንድ ወንድም እንድወልድ ብለህ አንተ የምታደርገው ነገር ኖሮ አንተ በፈለከው መንኮ አይሰጠህም፣ ሴት ስለፈለክም አይሰጠህም። እነዚህ ነገሮች ሰበብ ናቸው። ብኢዝኒላህ ተብሏል። የአላህ ፈቃድ ከተገኘ ይሄን ስላደረግ ከፈቃዱ ጋር ሊገኝ ይችላል ላይገኝም ይችላል። አላሁ ተአላ አለ። የወጣትነት እድሜ የጅማሮ ላይ ነው ያለሁት አላህ የቂያማ ቀን ወጣትነትህን በምን አሳለፍከው ተብሎ ሲጠይቅ ብሎ ሲጠይቅ ምን ብዬ ነው የምመልሰው? በምን ወጣትነቴን ላሳልፍ ምን ይመክሩኛል? ይላል። የአላህን መንገድ በመከተል አሳልፍኩው። የአላህን መንገድ ደግሞ ግልጽ ነው የአላህን ብቸኝነት ማመን፣ እሱን መፍራት፣ እሱን ማክበር የነቢይን ዓለይሂ ሰላቱ ወሰላም ሱና መከተል፣ መተግበር አይንን፣ ምላስን፣ ህጅን፣ ብልትን መጠበቅ ሰብዐቱ የውልሁም ላሁ ፊ ሙድሊ የሚለውን የአቡ ሁሬይራን ሐዲስ መተግበር ይሄን እዚህ ከተገበርከው የቅያምትን መርሱላን ተቀላል ይሆናል። መንገድህን ወቅ ከዑለማዎች አላህን ከሚያውቁ አላህን ከሚፈሩ ሰዎች ዋል። ከአሱር በኋላ ተሕየተል መስጂድ መስገድ እንዴት ይታያል? ኺላፍ አለበት ራጅሑ ይሰገዳል ራጅሑ ይሰገዳል። አንዳችሁ መስጂድ ተገባ ሁለት ረካሳ ይሰግድ ይቀመጥ ተብሏል። የተኛውም ሰዓት መስጂድ የገባ ሰው ምክንያት ያለውን ሶላት መስገድ ይችላል። ምክንያት የሌለው ሶላት ግን ዝም ብሎ ሁለት ረከዓ ከአሱር በኋላ ከፈጅር በኋላ አይሰገድም። አንድ ልጅ ስሙ የሚታወቀው በደረሳው ነው እና አሁን እንደዛ ብንጠራው ችግር አለው? ሹክረን። እሱ ካልጠላው ችግር የለም። ደረሳው ክብር፣ ደረሳነት ከኢድሪስን የተጀመረው የተጀመረው ነብዩላህ ኢድሪስ አለይሂ ሰላም ኢድሪስ የተባሉት በጣም ደረሳ ስለነበረው ነው ተብረ ያጠኑን ስለነበረ ነው ተብሏል። ስለዚህ ደረሳው የሚለውን በንቀት ሳይሆን አንዳንድ በንቀት መልኩ እንትን የሚሉ አሉ። ደረሳ ተሰላ ሬሳ እንደምንም በሳይሆን ሁሉ ይገጥማል ሰልታል እንደዚህ የሆኑ አሉ። እሱም እንደዛ የተባለ ከመሰለው አይገባም። ስለዚህ ሳይሆን አንተ ነፍስህ አስበህበት ሳይሆን አመሽ እንደሚለው ተላረጅ እንደሚለው መታወቂያው ስለሆነ ብቻ ከሆነ ችግር የለም። ላ ታለ አለ። ስሁር መብላት እንደ ንያ ይቆጠራል። ራጅሁና ትክክለኛ ነች ተይሚያ እንደመረጡት ስሁር መብላት እንደ ንያ ይቆጠራል። አንድ ሰው የተኛበት ተነስቶ ስሁር በላ ማለት ነገር ይዞ ፍላጎት አለው። ንያ ማለት ፍላጎትና እቅድማ፣ ኢማሙናይ ናቸው። የተወሰኑ ሻፊዮች አይሆንም፣ ስሁር መብላቱ ብቻ ንያ አይሆንም። ንያ የምላስ ተግባራል የልብ ተግባር ነው። ከእንቅልፉ ተነስቶ ያለወትሮ ስሁር መብላቱ አወኛ ይሆናል። በል ራስህ ተዋላ ጨመር አድርገህ መብላትህም ጠገብ አድርገህ እስከ ጠገብ ድረስ መብላትህም ንያ ይሆናል። ስሁር ብቻ ሳይ ከለም አቂዳ ልክ ያልሆነ ሰው ነገር ግን በአረብኛ ቋንቋ በጣም የመጠቀ ሲፈሰር ለሒፍዝም ለተደቡርም በእጅጉ የሚረዳ ሰው ጋር ተፍሲር መቅራት

ምንነቱን የማያውቁ ሰዎች መስክሩ ሳይባሉ ምስክርነት ይሰጣሉ። ሰውን ይሰቅላሉ። ከታች ያሉ ትግራ ይገባል። ሀቂቃ ወደፊት ትልቅ ፊትና የሚያመጣውም ችግር የሚበዛውም ይሄነው ጃሂል ዝም ነው ማለት ያለበት። ማነው ደረጃ መዳቢ? ያደረ ዕለሞችን ደረጃ የሚሰጡት ዕለማዎች ናቸው። ጃሂል ጆለናቁሱ ማለት አለ ዓለሞችን መጠየቃ በዕልም በብዙ ጥፍ የሚበልጠውን ሰው ዓለም አይደለም ሰዎች ያወራሉ፣ ያስተጋባሉ፣ ያስተጋባሉ፣ ያስተጋባሉ። ጃሂሎች ይመስላቸዋል ይህን ሰው ቸል አይሉታል።

አብዛኛውን ጊዜ ለፊትና ሰበብ የሆኑትም በዚህ መልኩ የተሰቀሉ ሰዎች ናቸው የሰቀሏቸው ማናቸው ለራሳቸው መቆም ያልቻሉ እሱ መቆም አይችልም እግር የለውም እንከሱ ተነሽ ተሽሉ አንካሳ እግር ኖሮት እያነከሰ መሄድ ወይም የተንፋቀቀ መሄድ ሰው ሲያይ ማሻአላህ ታድሎ ይላል ምንም ጣት ሌለሱ አንድ ጣት ያለውን ሰው ሲያገኝ ማሻአላህ ይላል አከረ ይሄን ይሆኑ ማለት ከዒልም ነፃ የሆኑ ሰዎች የሚያወራውን ከባያውቅ ማውራት ተቻለ ለሱ ያለ አግባብ እውቅና ይሰጣል ሰዎች ግራ ይገባል እዚ መጀመሪያ ይህ መስተካከል አለበት። አላዋቂ የሆነ ሰው ዓለም ያልሆነ ሰው ዓለሞችን በደረጃ መመደብ የለበት። ዓለሞች የሚያውቁት ማናቸው? ለዓለሞች ደረጃ የሚሰጥ ዓለሞች ናቸው። ሲከትል የአቂዳ ችግር እያለበት እሱን ተፍሲር መማር ለሒፍዝ ስለሚረዳ ለተደቡር ስለሚረዳ አይቻል። አንዳንዴ ገንፎ ስም ስንጠፍ ሊኖር ይችላል። ይዘው ተፍሲሩ አቀራረቡ ተደብሩ ቋንቋው ምንም ጣሪያ የነካ ቢሆንም አንተ በአንተ ይታም ይሁን በሌላ ባል ይታም ነገር ግን አቂዳው ላይ ችግር ካለበት ይቅርብ። ከሚጣፍጠው የመጠቀ የአረብኛ ቋንቋ የማስረዳት ችሎታ ጋር ከላቅሎ አቂዳህን እምነትን ሊያበላሽ ይችላል። አቂዳው ንጹሕ የሆነ ሰው፣ ስለዚህ ነው መማር፣ በተለይ ተፍሲር ሲሆን። ተፍሲር እኮ ዋነኛው የመጀመሪያው የእምነት ምንጭ ነው። ተፍሲሩም የሚፈስር ሰው ይህ መሰረታዊ የእምነት ምንጭ ላይ የራሱን እምነት ይከላከላል። ትንሽ ከተሻለም ከእምነት ጋር ብዙ ግንኙነት የሌለው ቀጥተኛ ግንኙነት የሌለው እንደ ሉጋ ያለ ያለ ነገር ግን ሱስ ያለባቸው ለፊትና የተዘጋጁ ሰዎች ጡም ሊያዙ የራሱ ብ ላይ መገማመቱ በራሱ ችግር በዚህ ነገር ተደንቀህ በሌላው ነገር እንድትደነቅ። ቁርአን ሙራጃአ በምናደርግበት ጊዜ አይንም ከድኖ መቅራት እንዴት ይታያል? ኢባዳ ነው ብለው ስታል ያዙ ድረስ ቁርአን ሲገሩ አይንን መክደን ሀሳብ እንዳይሰረቅ ስለሚረዳ ከሆነ ችግር የለም። ሌላኛው ሶላት ውስጥ ፋቲሃ ስንቀራ በምን አይነት ድምፅ መቅራት አለብን? በዝቅተኛ ትንሽ ከፍ በማድረግ ሶላቱ ሁኔታ ይወሰን፣ ያለንበት ቦታ ይወሰና። የጀህር ሶላት ከሆነ ትንሽ ጮክ አድርጎ ለራሳችን የሚሰማን፣ አብሮ ለሚሰግድ ሰው የሚሰማን፣ ከዛ በላይ አያስፈልግም። ላተጃር ሶላት ወላ ቱኻፊት በጣም አትጩ ዝቅም አትበል መካከለኛ አድርግ ብሏል። ይሄ ለጀህሪ ሶላት የአስር ሶላት ማሰማት ለማንቀሳቀስ ደግሞ ሦስተኛ ሶፍ ያለ ሰው ላይ የሶፊር የፉጨት አንደኛ አንደ ያሱ ኮሌ ያሉ ሰዎችም ይረብሻል። ሄሞኒ መካከለኛ ራስ ሚስት ሰማህ ልክ መሆን አለበት። ከሶላት ውስጥ ከሆነ የሚቀራው ይሄም ያሉበት ቦታ ይወስነዋል። አብረውን ያሉ ሰዎች ካልተረበሹ፣ ራሳችንን በጣም ካልተጎዳን ቸኩሎ መቅራቱ የተሻለ ለሂፍዱ ያ የሐፈዙትን ለማጽናትም በዓይን ብቻ ያዩትና በዓይን ያዩ በአፍ ያሉ ጆሮ የሰማው ይሰማው ያለመረሳት እድሉ ሰፊ ነው። በወንበር የሚሰግዱ ሰዎች ሰልፋቸው እንዴት ነው የሚሆነው? የወንበሩ ኋለኛው እግር ከኛ እግር እኩል መሆን አለበት ወይ የፊት ለፊት እግሩ ነው? እንዲሁም ሶላት እየተሰገደ ተቀምጠው ግማሽ መሀል ላይ ሲደርስ ተነስተው ይቆማሉ። ይህ ነገር ይፈቀዳል? እሱና ላይ አይፈቀዳል። ከደከሙ ይቻላል። ነቢ ስላ ሰላም ቁጭ ብሎ ይሰግዱ ይሰግዱ ይሰግዱ ና ሩኩዕ ማድረግ ያጋር ሲደርሱ ተነስተው ይቆሙ ነበር ብላ ላይሻ ኋላ ላይ ሲደክሙ። ለማ ሓቀመው ናስ ሰው በስቶባቸው ሰውነታቸው ሲጎዳ ሲደክሙ ቁጭ ብሎ ይሰግዱ ነበር ቁጭ ብሎ ይሰግዱና ሩኩዕ ማድረግ ያጋ ሲደርሱ ተነስተው ይቆማሉ። ከዚህ ቆሞ ጀምሮ ቁጭ ብሎ ጀምሮ መነሳት ሁሉም ይቻላል ሱና ላይ ፈርድም ላይ የታመመ ሰው ከሆነ የቻለውን ያክል ያደርጋል ፈተቁላህ ይሰጣል። መስጠጣ የተወሰነውን ቆሞ ከቻለ ቁጭ ማለት ሁሉ የቁጭ ማለት አይገባው የወንበሩን በተመለከተ ሙሉ በሙሉ። ቁጭ ብሎ ከሆነ የሚሰግደው የእሱ ትከሻ ከቆሙ ሰዎች እኩል መሆን አለበት። ከመጀመሪያ እስከ መጨረሻ ሙሉ በሙሉ ቁጭ ብሎ የሚሰግደው ከኋላ ያለ ሰው መቸገር አለበት ነው ወይም ወደ ኋላ ብዙ ማይወጣ እግር ያለው ወንበር መሆን አለበት። የሚታየው የወንበሩ እግር አለ። ምክንያቱም የወንበሩን መጠን ተከትሎ የወንበሩ መቆሚያ ረጅመ ማጨሩ የሚታየው የሰጋጁ ጎን ሰውነቱን የሚታይ ያዚ ሙሉ በሙሉ ቁጭ ብሎ የሚሰግደው ከሆነ የእሱ የሚሰግደው ሰው የሰውነት አካሉ ጎኑ ትከሻው ከሰጋዮች እኩል መሆን አለበት። እግሩ ወደ ኋላ ይወጣል ማለት አብዛኛውን ቆሞ የሚሰግድ ከሆነ ወንበሩ ወጣ ይላል። ቁጭ የሚለው ውስን ስለሆነ ይህ የወደፊት ወጣ ማለቱ ብዙም አይጎዳም። እንዲህ ዐይነት ችግር እንዳይመጡ ቀለል ያሉ ወንበሮች ብዙ ቦታ የማይይዙ ባለ ሦስት እግር የሆኑ ወንበሮችን ከፈለግም አንዳንድ ሴቶች በሀይድ ላይ የቁርአንን ሽፋን ያለምንም ጥንቃቄ በእጃቸው ይዘው ይቀራሉ። በሚጠየቁበት ጊዜ ሽፋኑ ፍጡር ነው፣ ወረቀቱ ላይ ያለው ጽሑፍ ነው የአላህ ቃል፣ ስለዚህ ጽሑፉን ሳንነካ እንቀራለን ይላሉ ይህን ነገር ማድረግ ይቻላልን? አይደል አይቻ ሀይድ ላይ ያለች ሴት የወሪ ደም ላይ ያለች ሴት ቁርአን በባዶ እጅ ቀጥታ መንካት አይቻ ቁርአን ራሱንም ጅልዱንም ከውጭ ያለው ሽፋኑን መንካት አይቻ በል በአንዳንድ ፎቃዎች ቆቃዎች ማንጠልጠያም መንካት አይቻ አርበጣ ብርቆ ይሄዱ ሳጥኑን መንካታቻ መሸከምም አይቻልም። ኢብኑ ሐዝም ናቸው ችግር የለም የሚል አቋሚ ያላቸው ዋሂሪ የሚባሉት ማለት ከመተአኸሮችም አንዳንድ ሌሎች መጣውታ ያሉ አንደን ተልቆ ደም ደም ላይ የሚለው ኺላፍ ያለበት ጉዳይ ነው። ኢማሙ ማሊክን ጨምሮ ከሻፊዒዎችም ከሐንበሊዎችም ሀይድ ላይ ያለች ሴት ቁራንን ሳትነካ መቅራት ትችላለች።

ረጃዓን ጀናባ ከሆነች ሐይድ ላይ እያለ ጀናባ ከሆነ ጀናባውን ለመከነስ ቢደርግ ምንም ችግር የለውም። በአዝካር ማሽን፣ በሙስበኸ በስልክ አዝካር ማድረግ ይቻላለን? በላጩ በእጅ ማለት በላጩ በእጅ ማለት፣ አዝካሩን በአዝካር መፍጠሪያ መጠቀሙ ሱና ነው ቃሉ አይሆንም፣ ቢድዓ ነገር ግን አቀሉ አሕዋልሂ ኺላፉል አውላን መተው የተሻለ በሙስበኸ በዘመናዊ ማሽን፣ በስልክ አፎች ዚክር የነኩ መቁጠር መተው በላጭ ነው። ይሄን አድርጎ እንጂ ዝክር መቁጠር ማይችል ሰው ካለ የተለያዩ ድሮሽ ኖረውት ይሄን ማድረጉ ሱና ነው ሳይል፣ ይሄን ማድረጉ ሱና ነው ሳይል፣ በእጄ እንደምቆጥረው ቁጥሩን ለማወቅ ያክል ብቻ ነው ብሎ ቢጠቅም ቢዳ ነው ይባል፣ ወንጀል ነው ይባል፣ በጣም ጠብቅ አድርጎ ቢዳ ነው ያባሉ። ነገር ግን አብዛኞቹ የመረጡት خلاف الاولان جائز ነው የተፈቀደ ሱና ነው አንልም፣ ቢዳ ነው አንልም፣ መሀል ላይ ያለ جائز ነው። ሱናው ምንድን ነው? በእጅ መቁጠር። አባቴ ሰለምቴ ነው ቢሆንም ግን ያሻርካል የሚያምንበት ቀን አለ እና ለዛ ቀን ዝግጅት ስራ መስራቴ እኔን የእሱ ተባባሪ ያደርገኛል ወይ? አሁ ወተዓወኑ ዓለ ልቢር ወተቅዋ ወላ ተዓወኑ ዓለ ልእስሚ ወልዑድዋን ወተቁ ላህ፣ በመልካም ነገር ተባበሩ በወንጀላ ስተባበሩ አላህ አንፈሩ ይላል። ስለዚህ ቀንን ከፋፍሎ ማምለክ ማሻረክ በትክክል ሽርክ ከሆነ ችግሩ ወንጀሉን ሽርክ ነው። እናቴ ሽርክ ትሰራለች፣ ሽርክ ላይ ማድረስ እችላለሁ። ምንድን ነው ሽርኩ ሲባሉ ማክሰኞ ሁለት ጊዜ ቡና ማፍላት አጅራለው ካሉ ቢድዓ ነው የሚባለው፣ ሽርክ አይባል። ሐሙስ ቀን ላይ ሁለቴ ማፍላት የነቢዩ ሐቅ ነው የ መ ሐቅ ነው አጅራለው ካሉ ቢድዓ ነው። ጅልባብ የምትለብስ ሴት እግሯን ከፍታ መውጣት ትችላለች ወይ? አትችልም። የሴት ልጅ እግር ኢብን ተይሚያ ኢብን ሐዝም እንዳሉት በሁሉም ዑለሞች ስምምነት አውራን እጇን፣ ክንዷን፣ እግሯን፣ ባቷን ማሳየት እንደሌለባት ሁሉ ሴት ልጅ እግሯን ማሳየት የለባት መሸፈን አለበት። ሶላት ውስጥ ሆኖ አይነን መጨፈን ይቻላል ወይ? በላጩ ሱናው አለመሸፈን፣ እያዩ ይያዩ መስገድ። የሚያልፍን ሰው ለመመለስም ለተለያዩ ያዩ ነገሮች አይን ግልጥ መሆን አለበት። ነገር ግን አንድ ሰው አይኑ ጨፍኖ የጭራሽ መስገድ ማይችል ከሆነ ሱና ነው ብሎ ሳያስብ ጨፍኖ ቢሰግድ ችግር የለም። መህሬን ስጠየቅ ሀጅ አስደረገኝ ብል ችግር አለው እንዴ? ያብራሩልኝ። ባረከ الله فيك ይላል። ችግር የለም። ነገር ግን የሚገመት ነገር ወዲያው የሚደረግ ነገር ቢሆን መልካም ወይም ደግሞ የሐጁ ብር ተቀምጦ የሐጅ ጊዜ ሲደርስ ራሷ የምታደርግበት አስተማማኝ የተጨበጠ ነገር መሆን ካልሆነ ኋላ ላይ ሊያጣላ ይችላል። ምክንያቱም አንዳንዴ ማይገመቱ ማይተመኑ ነገሮችን ማህሪ ያደርጉና ብዙም ሳይቆዩ ይጣሉና ሲፋቱ ጊዜ ማድረጉ አስቸጋሪ ነው። በጊዜው ብቻ በነሻጣ ሆነው ሌላም ነገር እሰጣለሁ አደርጋለሁ ይላሉ። ትክክል ሜዳው ላይ ገብተው መኖር ሲጀምሩ ህይወትን እንዳሰቡ ሳይሆንላቸው አይደለም ሀጅ ክፍለ ሀገር መውሰድም ይከብዳቸዋል። አልወስድም የሚለዋል። እናት ልጅ ማያታት። ለዚህ ወንድ ምን ጊዜም ወንድ መሆን አለበት የሚያደርገውን ነገር አውቆ ገምቶ መናገራል። የማይችለውን ለጊዜው ዱባይ ወስድሻለሁ፣ ሳውዲ ወስድሻለሁ፣ ካናዳ ወስድሻለሁ ይላል። ከተጋቡ በኋላ ጎረቤት ያለችው እህታቸው ጋር ጋር አልወስድም ይላል። አማላቸው ይቀየራል። እንደዚህ አይነት ጉረኛ ወንዶች የበዙበት ዘመን ላይ ነው ያለን። ሴት ማጨት ሲፈልጉ መኪና ተከራይቶ መታነቂያ መታነጥ ያፈረባት ተውሰው የሚያደርጉ በእጃቸው ካስገቡ በኋላ ከልቀን አኸር ነው። ለዛ ያጨሽ ሰው እንደዚህ አይነት ካልሆኑ ሀጁ ችግር የለውም። ለመተማመኛ ተብሎ በቁርአን መማል እንዴት ይታያል? በቁርአን በራሱ መማል ከሆነ ችግር የለውም። ቁርአኑን እየመቱ ከሆነ አይቻልም። ቢዳ ቁርአንን ብሎ መማል ይቻላል። ቁርአንን የመቱ እያስመቱ ከሆነ ግን አይቻልም።